እንዴት ነው የመሰለ ቆንጆ ሩዝ ከነማባያው ነው ሰርቼላችሁ የመጣሁት። በጣም እንደምትወዱት ተስፋ አድርጋለሁ። የእውነት ሰርታችሁ ቅመሱት። በጣም እኔ ደጋግሜ ሰርቼዋለሁ ስለሚጣፍጥ ቆንጆ ስለሆነ፣ በዚህ መልኩ ደግሞ ሩዝን ሰርተን ብንጠቀመው ብዬ ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አድርጋለሁ። ለማየት ላይክ እያደረጋችሁ አበረታቱኝ የመጨረሻው ቪዲዮን ተመልከቱት። ወደ ስራው እንሄዳለን። እንግዲህ ዛሬ የሚያስፈልግኝን ግብአቶች አዘጋጅቻለው። ቆንጆ የሚጣፍጥ ማባያ እንሰራለን ለሩዝ የሚሆን ነው። እዚህ ጋር ሩዝ አዘጋጅቻለው፣ አረንጓዴ ቃሪያ፣ ቢጫ፣ ቀይ ሽንኩርት፣ ካሮት፣ እንዲሁም ስጋ፣ ነጭ ሽንኩርትና ጅንጅብል፣ ዘይት፣ ጨው፣ ቁንዶ በርበሬ እና የተለያዩ ግብአቶችን እየጨመርን አብረን እንሰራለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ወደ ስራው መጀመሪያ እነዚህን ከታትፌ አዘጋጅቼ እመጣለሁ። ቪዲዮ እንዳይረዝምባችሁ እና ጠብቁ። ይኸው እንግዲህ እንደምታዩት ቤተሰቦች፣ ሁሉንም በምፈልገው መልኩ እንደዚህ ሽንኩርቱንም ሽሪ ምሪ አድርጌ፣ ቀጠን ቀጠን አድርጌ ቀዩንም ቢጫውንም አረንጓዴውንም ካሮቱንም ቀጫጭን አድርጌ ከትፈዋለሁ። እንዲሁም ደግሞ ስጋውን ልክ በካሮቱ በሌሎቹ ሳይዝ መጠን እንደዚህ አድርጌ ከትፈዋለሁ። አሁን ሚዛም ፕላሴ እንዳለ የምፈልጋቸውን ስላዘጋጀው ሩዙን ለብቻ ቀቀላለሁ። ስላዘጋጀው ወደ ስራውን እንሄዳለን ማብሰል እንሄዳለን ወደ ማብሰሉ እንሂድ። በመጀመሪያ እንግዲህ እዚህ ጋ ዘይቴን የሚፈልገውን ያክል ጨምራለሁ። ዘይቴን ካቀርኩ በኋላ ካሮቴን የእውነት በጣም ነው የሚጣፍጠው ሰርታች ቅመ ካሮቴን መጀመሪያ ትንሽ ጠበስ ጠበስ አደርገዋል። ይህ ያው ይህንን በቀጫጭ ነው መክሰፍ አለባችሁ። ከጎን ደግሞ እዛ ጋር ስጋዬ ለብቻ ታረጋለሁ። ውሃው መጣ ትክክለኛ። በመቀጠል ሽንኩርት አብሬ ደሞ ተጠብሰዋለሁ ከካሮቱ ጋር። ካሮቱ ትንሽ ከተጠበሰልኝ በኋላ ሽንኩርት ደሞ ጨምሬ አብሬ ምንም ውሃ ምናምን አልጨምርበትም ለረቁ ተጠብሰዋለሁ።

ሲሆን ደብተር ብዙ ሰዓት አላበስለውም። በመቀጠል ነጭ ኩኩና ዝንጅብል ጨምራለሁ። እዛ ዳርክ ስራን ሶስት ሳላ በዛ በትንሹ ይጨምርበታለሁ። ለመቀጠል ትንሽ በጣም ትንሽ ከሙን ከዛ ደግሞ ብላክ ፔፐር ለመቀጠል፣ ጨው ጨው፣ አላበዛም ሶያ ሶሱም ስላለ በጣም አትክልት ሳይ ስጋውም በጣም ለስላሳ እና ሶፍት የሆነ ነው። ፈጣ ከዚህ ጨምሬ ደግሞ በጣም የሚያምረው በጣም የሚጣፍጠው ለልጅ ለአዋቂ ይሆናል። በጣም የሚጣፍጥ የሆነ በእሩዝ እንደዚህ እያደረጋችሁ በቀላሉ ሩዝን በተለያየ መንገድ እየሰራን መጠቀም ሮዜን ስቀቀል እንግዲህ ብዙም አላደርግም ምንም ነገር እኔ ነጭ ሽንኩርትና ዘይት ነው የማደርገው። እዚህ ጋር ትንሽ ዘይት አርጌ ከዛ ነጭ ሽንኩርት እንደዚህ ካረፉ በኋላ እንግዲህ ስትቀቅሎ ሩዝ በብርጭቆ አንድ ካደረጋችሁ ሩዝ ውሃ ደግሞ እጥፍ ሁለት ብርጭቆ ማድረግ ማለት ነው። እንደዛ አድርገን ቆንጆ የሆነ ተቀቅሎ ይወጣልናል። ከዛ ሮይኮ አለን እዚህ ጋር ልክ እንደ እንትን ነው የሚያገለግለን። ልክ እንደ እንደ ዱቄት ነገር ነው ጨው አለው እና እዚህ ጋር እንደዚህ አድርገን በውሃ እበጠብጠዋለሁ። ትንሽ እንደዚህ ድብቅ እንዳይልብን ትንሽ ለስለስ ያለና ሶት ያለው እንዲሆን ያግዘናል። ልክ እንደትወድነው እነዚህ በጥ እንጨምረዋለን። በመቀጠል ደግሞ እርጥብ ፐርስሊ መጨረሻ ላይ እንጨምራለን። ያው እንግዲህ እንደምታዩት ቆንጆ ልናል። የእውነት በጣም አሪፍ ምግብ ነው። ከዛ ፐርስሊያችንን ከላይ እንዳረግና የበቃዋል ጨው ምናምን ቀምሻ ያለው ሁሉ በጣም አሪፍ ነው። ከዛ ደግሞ ሮዜም በስሎልኛል ሳሀን ላይ አድርጌ ደግሞ አሳያቸዋል እና በጣም ይጣፍጣል። ያው እንግዲህ በዚህ መልኩ ደርሶ አጠፋዋለሁኝ። ሩዜም በስሎ ደግሞ ሳህን ላይ አድርጌ እንገናኛለን። እንግዲህ ይታያችኋል ብዬ አስባለሁ። በፈለጋቸው ሳህን ቅርጽ ማውጣት ትችላላችሁ። እንግዲህ ሶሳችንም በዚህ መልኩ ካቀረብን በኋላ እንደዚህ በሚያምር መልኩ ለምግብነት እናቀርበዋለን ማለት ነው። የእውነት በጣም ጣፍጣል። በጣም ልዩ ነው። ሰርታችሁ ሞክሩት። በጣም ተመችቶኛል። ለዛ ነው ለእናንተ ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁ። ይህን የመሰለ ቆንጆ እና የሚጣፍጥ የእሩዝ ማባያ ሰርተናል። ከነሩዙ በጣም አሪፍና ቆንጆ ነው። የእውነት ወዱታላችሁ። እንግዲህ ነባሮች ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክት ለመጫን ቤተሰብ ሁኑና እንማማራለን። እኔ የማውቀውን እናንተ አሳያለሁ፣ እናንተ ደግሞ የምታውቁትን እንግዲህ ሼር አድርጉኝ። በጣም ጊዜያችሁንና ሰዓታችሁን ሰውታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ እና በቆንጆ ስራ እስከምንመለስ በዚህ ጋር ይሰናበታችኋለሁ። ባይ ባይ።